የነቢያት ጾም እንግዲህ አሁን ነገ ይጀምራል። ጾማችሁ የማታውቁ ሰዎች መጾም አለባችሁ። ሰው በጾመ ቁጥር በረከት እየተጨመረለት እየተጨመረለት እየተጨመረ ኃይል እየተጨመረለት ይሄዳል ነው። ሰው ሲበላ ደግሞ ድካም እየተጨመረበት ይመጣል። ስንፍና፣ እንቅልፋምነት የምን ውጤት ነው? ያለ መጾም ውጤት ነው። መጾም ሰውን እግዚአብሔርን ያስመስላል። መጾም ሰውን መላክ ያደርገዋል። ዝም ብሎ ሳይጾሙ መብላት ማለት ሰው አለመሆን መሆን ነው። እንዲያው መጽደቁን ተውት። ይሄ የጾመነቢያት ጾም የሚባለው በተለያዩ መጠሪያዎችም ጭምር ይጠራል። ጾመነቢያት ዘጠኝ ሰዓት አባቶቻችን የወሰኗትን ነገር እባካችሁ አታዛንሁ ቅቤ፣ የፍስክ የምንላቸውን ምግቦች አትብሉ ብሎ ተናግሯል። ጾሙ አለ እንጂ ስጋ ብንበላ ወይም ስጋም ባይሆን ቅቤ ምናምን አንዳንድ ነገሮች ብንበላ ምን ችግር አለው? የሚል ጥያቄ ነው። ውድ ኦርቶዶክሳውያን ስለ ጾመ ነቢያት ማወቅ ያለባችሁን አስቸኳይ ነገር ልንገራችሁ። የፊታችን ሰኞ ከሚገባው ጾመ ነቢያት ምን ውጤት ማግኘት አለብን? እንኳን አደረሳችሁ ለነቢያት ጾም፣ ገና ጾም እንኳን እግዚአብሔር በቸር አደረሳችሁ። ሰላም ሰላም ውድ እዚ ቻናል ቤተሰቦች ሰላም፣ ውድ ኦርቶዶክሳውያን በዛሬው ቪዲዮ የገና ጾም ጾመ ነቢያት ለምን ይጾማል፣ የ2018ት ገና ጾም መቼ ይገባል፣ መቼስ ይፈታል፣ ጾሙን ስንጾም እንዴት መጾም ይኖርብናል፣ እስከ ስንት ሰዓትስ እንጾም፣ የሚሉና ሌሎችም ጉዳዮች ያነሳሳን የተማማርን ቆይታ የምናደርግ ይሆናል። ወደ ያዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን የቪዲዮ እንዲዳረስ ሁላችሁም ቪዲዮውን ላይክ በማድረግ ጀምሩ። ቢያንስ አምስት ሺህ ላይክ እና ከዛ በላይ ላይክ ሼር፣ ሰብስክራይብ እያደረጋችሁ በቀጥታ ወደ መጀመሪያ ቪዲዮ ላሳልፋችሁ። የገና ጾም መቼ ይገባል መቼ ሲፈታል የሚለውን እንመልከት። ጾመነቢያት ወይም ደግሞ የገና ጾም መቼ ይገባል መቼ ይፈታል የሚለውን ስንመለከት ጾመነቢያት ወይም የገና ጾም ህዳር 15 ቀን ነው። በየትኛውም አመት ላይ የሚገባው የሚጀምረው ህዳር 15 ቀን ነው። አስተውሉ። በየዓመቱ እንማማራለን። ነገር ግን ሰዎች መቼን የሚገባው እያሉ ይጠይቃሉ። ያው ረሰውት ሊሆን ስለሚችል ለማስታወስ ያህል ነው እኛም የምንማማረው። ስለዚህ ጾመ ነቢያት በየትኛውም ዓመት ላይ ቢሆን ህዳር 15 ቀን ነው የሚጀምረው። ይህንን ዛሬ የተማማራችሁ ሰዎች የዛሬ ዓመት እንዳትረሱ አስተውሉ። የሚፈታው ደግሞ በዘመነ ሉቃስ፣ በዘመነ ማርቆስ፣ በዘመነ ማቴዎስ የሚፈታው ታኅሣሥ 29 ቀን ነው። በአራት ዓመት አንዴ ደግሞ በዘመነ ዮሐንስ የሚፈታው ታኅሣሥ 28 ቀን ነው ማለት ነው። አስተውሉ። ከዛ ውጭ ግን መግቢያው ህዳር 15 ነው፣ የሚፈታው ደግሞ ታኅሣሥ 29 ነው። በአራት ዓመት አንዴ በዘመን ዮሐንስ ብቻ ታኅሣሥ 28 ይሆናል። አስተውሉ። ስለዚህ ይህ ማለት ታዲያ የገና ጾም ወይም ደግሞ የጾመ ነቢያት ቅበላ እስከ ህዳር 14 ድረስ ብቻ ነው ማለት ነው። ከህዳር 15 ቀን ጀምሮ የፍስክ ምግቦች አይበሉ፣ ጾሙ ይጀምራል ማለት ነው። ከህዳር 15 ጀምሮ እስከ ህዳር አስራ አራት ደግሞ ቅበላ ነው ማለት ነው። ቅበላ ስንል ታዲያ ብዙ ሰዎች ቅበላን የሚረዱበት መንገድና ቤተክርስቲያናችን የምታስተምርበት መንገድ የተለያየ ነው። አባቶቻችን ቅበላ ብለው ያቆዩልን ስርዓት ሌላ ነው። እኛ አሁን የምናከናውነው ስርዓት ደግሞ ሌላ ነው። ስለዚህ ይህንን በጥቂቱ መማማርም ያስፈልጋል። ቅበላ ምንድን ነው የሚለውን ልታውቁ ስለሚያስፈልግ ማለት ነው። እስከ ሕዳር አስራ አራት ድረስ የምናከናውነው የቅበላ ስርዓት ምንድን ነው ስንል ቅበላ ማለት በእንግድነት ለሚመጣው እንግዳ ለእንግ የሚመጥነውን ያህል ክብር ለመስጠት አዘጋጅቶና ተዘጋጅቶ መቀበል ነው። ታዲያ ቅበላው መንፈሳዊ ከሆነ ደግሞ በመንፈሳዊ ህይወት ጸድቶ ተዘጋጅቶ መጠበቅ መቀበል ነው። ቅበላ ማለት አስተውሎ፣ እግዚአብሔር ቤተሰቦች መጪው ጾም ከሆነ ለዚህ እንግዳ ንሳ መግባት እንደዚሁም ደግሞ መስገድ መጸለይ፣ በጾም ወቅት ለሚፈጸሙ ስርዓቶች ራስን አዘጋጅቶ መቀበል ነው። ጣሊያዎትን ያሰማልን መምህራችን እንዳሉት በየትኛውም የጾም ቅበላ ወቅት እጅግ በጥንቃቄ ማሳለፍ ይኖርብናል። በልካችንና በመጠኑ መብላት መጠጣት እንጂ ከልክ ያለፈ መጠጥ፣ ስካር ብሎም ጭፈራ ቤት እስከ ማደር የሚደርስ ሁኔታዎች ፈጽሞ በቤተ ክርስቲያን የተወገዙ ናቸው። ይህንን የምታደርጉም መስተካከል ይኖርባቸዋል። አሁንም እንቀጥል። ይሄ የጾመ ነቢያት ጾም የሚባለው በተለያዩ መጠሪያዎችም ጭምር ይጠራል። አዳሚ የጾመው ጾም ስለሆነ ጾመ አዳም ይባላል። ጾመ ሐዋርያት ይባላል። አባቶቻችን ሐዋርያት የጌታን ትንሣኤ በጾም እንደሚያከብሩት ልደቱንም በጾም ማክበር አለብን ብለው ስለ ጾሙት ጾመ ፊልጶስ ይባላል። ሐዋርያው ቅዱስ ፊልጶስ በረከቱ ለሁላችን ትድረሰን። የሐዋርያት ሥራ ምዕራፍ ስምንት 8 ላይ ያለው ኢትዮጵያው ጃንደረባን ያጠመቀው ታላቅ ሐዋርያ ነው። ይህ ሐዋርያ ኅዳር 13 ሰማዕትነትን በተቀበለበት እለት ላይ ሕዝቡ ስላላመኑ ተብሎ ሥጋው ተሰውሮ ነበርና ክብሩን ባወቁ ጊዜ ላይ ግን ከ3 ቀን በኋላ የእግዚአብሔር መልአክ ያን የወሰደውን ስጋውን መልሶላቸው፣ እነሱም ደግሞ ይህን ካገኘንማ ጾሙን እንቀጥለው ብለው ስለ ጾሙት ጾመ ፊልጶስ ይባላል። ጾመ ማርያምም ይባላል። የትንቢቱ ፍጻሜ የትንቢቱ መጨረሻ እሷ መሆኗ እያወቀች ግን በፍጹም ትትና የጾመችው ጾም ስለሆነ ጾመ ማርያምም እየተባለ ይታወቃል ማለት ነው። አሜን። ቃሌዮትን ያሰማልን። የገና ጾም ወይም ጾመ ነቢያትን ለምን እንጾማለን በሚል እየተማመረ እንገኛለን። በቀጣይ ቀሲስ ዶክተር ዘበነ ለማ ያስተምሩናል መልካም ቆይታ እንኳን አደረሳችሁ ለነቢያት ጾም ለገና ጾም የበለጠ እንደውም የጾሙ ጊዜ ነው ሲጀመር ነው እንኳን አደረሰ ማለት ሲፈታም ያው ለጌታችን ልደትን የታወቀ ነው ጾሙ ስለተፈታ ሳይሆን ጌታ ስለተወለደ የዓለም መድኃኒት ስለተወለደ በተወለደበት ጊዜም እንኳን ደስ አላችሁ እንኳን አደረሳችሁ መልካም ገና መልካም የጌታ ልደት ለአምላካችን እያል ሁልጊዜ እንናገራለን። ጾሙም ሲጀምር እንደዛው ነው። ምክንያቱም ጾም በሚጀምርበት ጊዜ የሰው ልጆች አፍ ሲታሰር፣ ብዙ ጊዜ ጾመ ልጓሙን ፈታል ይባላል። ሲታሰር ሰይጣን ነው የሚታሰረው። የሰው ልጆች ምግብ ቀንሰው ስለ ክርስቶስ ሲሉ መከራ ሲቀበሉ ሴጣን ነው የሚጨነቀው። ምክንያቱም ክርስቶስ በተሰቀለባት ሌሊት እህል አልቀመሰም፣ በተጠማ ሰዓት ሐሞትና ከርቤ ነው የሰጡት። ይሄ የምታውቁት ነገር ነው። ስለዚህ የሰው ልጅ በሚጾምበት ሰዓት እንደ መላእክት ይሆናል። መላእክት አይበሉም፣ መላእክት አይጠጡም። ምስጋና ነው ምግባቸው ረፍታቸው ምስጋና ነው ምስጋናቸው፣ ረፍታቸው ነው፣ ምግብ መጠጥም የላቸውም። ስለዚህ የሰው ልጅ በሚጾምበት ጊዜ ነው የመላእክትን ባህሪ የሚይዘው። እግዚአብሔርን ለማመስገን እግዚአብሔርን የበለጠ ለማክበር የሚበቃው በጾም ጊዜ ነው። ስለዚህ የነቢያት ጾም እንግዲህ አሁን ነገ ይጀምራል። ጾማችሁ የማታውቁ ሰዎች መጾም አለባችሁ ዘንድሮ። ረስታችሁትም ድንገት ልትበሉ ያሰባችሁም ሰዎች ካላችሁ ጾሙን ትጠብቃላችሁ። መጽሐፍ ቅዱስ ስለ ጾም በመጀመሪያ የነቢያት ጾም ከሰባቱ አጽዋማት አንዱ ነው። አዋጅ ጾም የሚባሉት ሰባት አጽዋማት አሉ። ከዛ ሰው ደግሞ በፈቃዱ የሚጾመው ጾም ይኖራል። እንደ ጳጉሜ ወይም ደግሞ ዘመነ ጽጌ ላይ ሰዎች ሊጾሙ ይችላሉ። ይሄ የሚነገር ጾም አይደለም። የራስ ነው፣ የግል ነው። ሰባቱ ግን የአዋጅ ናቸው። ከዛ ውስጥ አንዱ የነቢያት ጾም ነው። ነቢያት ጾመዋል። ለምን ጾሙ? ክርስቶስ ወይ ውረድ መታሃድነን ከድንግል ተወልደ አድነን እያሉ ሲጾሙት ነበር። እኛ ለምን እንጾማለን? ሁለት አብይ ነገር። አንድ፣ ከነቢያት ጋር ወዳጆች ስለሆንን እንተባበራለን። ከነበሩት ነቢያት ጋር ሁሉ እንተባበራለን አንድ መሆናችን እናሳያለን። ሁለት፣ ክርስቶስ ደግሞ እነሱ ውረድ ተወለድ እንዳሉት በእኛ ልብ ውስጥ ይወለድልናል። ለስሙ አጠራሩ ክብር ምስጋና ይግባው። ስለዚህ የነቢያት ጾምን ከሰባቱ አጽዋማት አንዱና ዋናው ነው። ከአስራ ሁለቱ ደቂቅ ነቢያት ከአስራ ስድስቱ አንዱ የሆነው ኢዩኤል የተባለው ነቢይ በምዕራፍ ሁለት ቁጥር 12 ላይ ወሳኝ ቃል ይናገራል። እግዚአብሔር ወደ እኛ እንዲመለስ ካስፈለገ እንዲመጣልን ከፈለግን ድንቅ ነገር እንዲያደርግልን ከፈለግን የልባችን ሐሳብ እንዲፈጸም ከፈለግን፣ የምትመኙት እንዲሆንላችሁ ከፈለጋችሁ የምትሹት እንዲሳካላችሁ ከፈለጋችሁ፣ በፍጹም ልብ ወደ እግዚአብሔር መመለስ ሲሆን ያም ደግሞ በጾምና በጸሎት በዋይታ ነው። ጾም በመጾማችን የምናገኛቸው በረከቶች የምናገኘው ጥቅሞች ብዙ ናቸው። የኔታ ቆሞስ አባ ገብረ ኪዳን ካስተማሩት ነው። ሰው በጾመ ቁጥር በረከት እየተጨመረለት እየተጨመረለት እየተጨመረ ኃይል እየተጨመረለት ይሄዳል። ሰው ሲበላ ደግሞ ድካም እየተጨመረበት ይመጣል። ልክ ተመልከቱ፣ ስጋን የሚያቆመው መብል እንደሆነ ነፍስን የሚያቆማት ጾም ነው ማለት ሰው ሳይበላ ሰባት ቀን ቢቆም እንደሚደክመው ሁሉ ሰው ሳይጾም ደግሞ ብዙ ዘመናትን ባሳለፈ መጠን ነፍሱ እየደከመች ትሄዳለች። ማለት ጾም የሚፈውሰው የነፍስን ቁስል ነው። ነፍስ ስትፈወስ ደግሞ ስጋ ይፈወሳል። ማለት የስጋ ፈውስ አረቦኑ የነፍስ ፈውስ ነው ይላሉ ሊቃውንቱ። አረቦኑ ምን ማለት ነው? ሰው ከጾም ከስጋ ፈውስ በፊት የነፍስ ፈውስ ይቀድማል ማለት፣ የነፍስ ፈውስ ይቀድማል። ስለዚህ ነበረ ጌታችን ኢየሱስ ክርስቶስ የታመሙ ሰዎችን ሲፈውስ ምንድ ነበር የሚለው? ኃጢአትህ ተሰረየችልህ ነበር የሚለው። ስለዚህ ተመልከቱ፣ ጾም ትፈውስ ቁስለ ነፍስ ያለው ቅዱስ ያሬድ ለዚህ ነው። ጾም የነፍስን ቁስል ትፈውሳለች ይችላል። ነፍስ ሲፈወስ የስጋ በሽታም ይርቃል፣ የስጋ ደዌም ይርቃል። ስለዚህ ደስታን ይሰጠናል ማለት ነው። የተገፈፈ ጸጋ ይመለሳል። ጸጋን የሚመልሰው ጾም ነው። ጸጋን የሚገፈው ደግሞ መብል ነው። ስለዚህ ጾም የደስታ ምንጭ ነው። መብል ደግሞ የሐዘን ምንጭ ነው። አዳም ከበላ ጀምሮ ሐዘን መጣበት። አዳም ሆይ ያልተፈቀደልን ዛፍ ስለበላ እንግዲህ ተመልከቱ፣ ምድር እሾት አብቅ ልብህ በለስ። ለእኛ ምንድናትን ያልኳችሁ ቅድም ጾም ናት ብያቸዋለሁ። ለአዳም እግዚአብሔር በለስን የጾመ የሰጠው በጾምነት ነው። አትብላ ሲለው ጾምን እየሰራለት ነው። ስለዚህ ጾም መቼ የተሰጠ ነው ስትሉ ጾም ተፈጥሮአዊነት ነው። ስንፈጠር የተሰጠን ነው። ሰው በመሆናችን ከተሰጡን ጸጋዎች አንዱ ጾም ነው። ለመጀመሪያው ፍጡር ለመጀመሪያው ሰው መጀመሪያ እግዚአብሔር የሰጠው ጾም ስለሆነ ለመጀመሪያ ጊዜ ደዌ ወደ ምድር የመጣው በምን ምክንያት ነው ካላችሁኝ፣ ጾም በመሻር ነው። በሽታን ወደዚህ ዓለም ያመጣው ምንድን ነው ካላችሁኝ፣ ጾምን መሻር በለስን መብላት ነው። ጾም ስንሽር ደዌ በዚህ ሄደ ወደዚህ ዓለም መጣ ማለት ነው። አሁን ሳይንሶችም ሰምተዋል ሰምታችኋል ሰው ቢያንስ እስከ ስንት ሰዓት መጾም አለበት ብለዋል ጾም አሁን ለካንሰር መድኃኒት አይነተኛ ፈውስ ነው ሰምታችሁ እንደሆነ ዱና ሃኪሞችን ጠይቋቸው ማለት የሚጾሙ ሰዎች ከሚጾሙ ሰዎች ስንት ፐርሰንቱ እንዳላችሁ አላጠናሁትም ፐርሰንቱን እረስቸዋለሁ ወሬ ሰምቼ ስለሆነ ማለት ነው ሃኪም ስላለው ከፍተኛ ከካንሰር ጤና የሆኑ ሰዎች ጾመኛ ሰዎች ናቸው ስለዚህ የሚበልስ አሁን ኮሌስትሮል የሚባል በሽታ ታውቃላችሁ አይደል? ምን እንደሚያመጣው እሱን መብላት እኮ ነው። ሀያ አራት ሰዓት መብላት ማለት ነው። ስለዚህ ጾም ጤናን ይሰጣል፣ የጤና ምንጭ ነው። አሁን ወደ ነፍሱ ሳንሄድ ነው ወደ መንግሥተ ሰማያት ምናም እሱን ተዉትና፣ በምድር ጤነኛ ሆኖ ለመኖር በራሱ ጾም ነው። መብል ነው በሽታን ያመጣብን ማለት ነው። ጾምና ጸሎት ከእግዚአብሔር ጋር የምንነጋገርበት ወደ እግዚአብሔርም የምንመለስበት ትልቅ መሳሪያ ነው። በጾም ወቅት ደግሞ መጾም ብቻ ከምግብ መከልከል ብቻ ሳይሆን ጾምን ስንጾም ጸሎትንና ስግደትን መጨመር ይኖርብናል። እንዲሁም ከምግብና ከመጠጦች እንደምንከለከለው ሁሉ ሐሜትንና ክፉ ድርጊትን በሙሉ ትተን ለእግዚአብሔር መገዛት፣ ወደ እግዚአብሔር መቅረብም ይኖርብናል። ስንፍና እንቅልፋምነት የምን ውጤት ነው? ያለ መጾም ውጤቱ። እንግዲህ መጾም ሰውን እግዚአብሔርን ያስመስላል። መጾም ሰውን ሰው ያደርገዋል። መጾም ሰውን መላክ ያደርገዋል። መጾም ሰውን የመላእክት ጓደኛ ያደርገዋል፣ ባልንጀራ ያደርገዋል፣ ያዛምደዋል። መላእክት ደስ እያላቸው ይመጣሉ ወደሚጾም ሰው። ጌታ ምንድን ነው ያለው? ክፉ ሰይጣን ያለ ጾም አይወጣም አይደል ያለው። ስለዚህ ሰዎች መላክ መሆን ከፈልጋችሁ፣ የመላይክት ዘመድ መሆን ከፈልጋችሁ፣ እግዚአብሔር መምሰል ከፈልጋችሁ፣ ጾሙ። የነቢያት ጾም ደግሞ አባቶቻችን በረከት ተቀብለውበታል። ጾም ከእግዚአብሔር ጋር የመነጋገር ባለሟልነት የሚያሰጥ ነው። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዳው ከእግዚአብሔር ጋር መነጋገር የሚፈልግ ይጹም። ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላል። ምርጫው የናንተ ነው። ሙሴ ይሄንን ጾም ጾሞ እግዚአብሔርን አነጋገረ። ከዚህ በላይ ድልስ አለ ወይ? ዝም ብሎ ሳይጾሙ መብላት ማለት ተዋለ መሆን ነው። እንዲሁ መጽደቁን ተውት፣ መጽደቁን፣ መንግሥተ ሰማያት መግባቱ፣ ጽድቅና ኩነኔ፣ ገሃነምና መንግሥተ ሰማያትን ተውት። አለመጾም ከሰውነት ነው የሚያወጣው፣ እንስሳ ነው የሚያደርገው። ለአባታችን ለቆሞስ አባ ገብረ ኪዳን ቃለ ሕይወትን ያሰማልን። ውጤታማ የሆነ ጾም እንዴት እንጹም? በጾም ወቅት ምን ማድረግስ ይኖርብናል? ቀጣዩን ቪዲዮ እንከታተል። የፊታችን ሰኞ ከሚገባው ጾመ ነቢያት ምን ውጤት ማግኘት አለብን ሁለት ሀሳቦችን አስረዳችኋለሁ። ሰላም ክርስቲያኖች እንዴት ናችሁ? ወይም ቪዲዮ ኮፕሊንክና ሼር ስለምታደረጉኝ በጣም አመሰግናለሁ። የመላኩ የቅዱስ ሚካኤል በዓል ደግሞ ጥሩ እንደሆነ ገምታለሁ። በክርስትና እምነት ዘንድ እጅግ በጣም የሰዎችን ስጋ ለነፍስ ፍላጎት በማስገዛት ግንባር ቀደም ሚና ከሚጫወቱ ተግባራት መካከል አንዱ ጾም ነው። በዚህ ጾም ደግሞ የፊታችን ሰኞ የገና ጾም ወይንም ደግሞ ጾመ ነቢያት ይገባል። ስለዚህ ጾመ ነቢያትን እንዴት ብንጾሙ የተሻለ ያረግልናል በረከት እንዴት ጥያቄያችን እንዴት ይመለሳል የሚለውን ሁለት ሐሳብ ልንገራችሁ። ሌላ ሐሳቦችን ነግጄላችሁ ቀርባለሁ። ሁለቱ ሐሳብ ምን መሰላችሁ? ሰዓታችሁ በተመቻቸ ሰዓትም ባልተመቻቸ ሰዓትም ጠብቃችሁ ታላቁን ጸሎት አቡነ ዘበሰማያትን ማለት እንዳትረሱ። በስራ ቦታ ሆኑ መንገድ ላይ ሆኑ ትራንስፖርት ላይ ሆኑ ትምህርት ቤት ሆኑ በዛ ሰዓት ለምሳሌ 6 ሰዓት ለምሳሌ 9 ሰዓት ለምሳሌ 3 ሰዓት ለምሳሌ ምሽት 11 ሰዓት ላይ አቡነ ዘበሰማያትን ወይም አባታችን የሚለውን ጸሎት ደጋግሞ በዕለት ተዕለት በእያንዳንዱ በሰባቱ የጸሎት ሰዓታት ከቻለም በሰባቱ ካልቻለም በአምስቱ ካልቻለም ደግሞ በሦስቱ ሰዓታት የዘወትር ጸሎት ከምናደርስበት ውጪ ባሉት ቀናት አቡነ ዘበሰማያትን እንዳንረሳ። ሁለተኛው ማታ ለጉባኤ ካልሆነ ጠዋት ለኪዳን የቤተ ክርስቲያን አጸዶችን ከመሳለም ቤተክርስቲያን ሄዶ ከመጸለይ አንቦዝን። ምክንያቱም እግዚአብሔር መንፈስ ቅዱስ በየአርባ ቀኑ ቅድስት ቤተክርስቲያንን ይጎበኛል፣ ይባርካል፣ የህዝቡና የሁላችንንም ጸሎት ያሳርጋል። ይህን ስላችሁ እግዚአብሔር መንፈስ ቅዱስ በዛ ቀን ብቻ ይሰራል እያልኳችሁ ሳይሆን፣ ግን የመጎብኛችን ወቅት አይታወቅምና በቤቱ ሆነን መጠበቅ አለብን። ብንችል በእነዚህ ሰዓቶች እየሄደን እንድንጸልይሁን ወዳችኋል። ይሰጣል በጾም ወቅት ስጋ ቅቤንና የመሳሰሉትን ለምን እንጾማለን? የመጽሐፍ ቅዱስ ማስረጃ ጋር በማጣቀስ መምህር ዲያቆን ሄኖክ ኃይሌ እንደሚከተለው ያስተምረናል። ቅቤ የፍስግ የምንላቸውን ምግቦች አትብሉ ብሎ ተናግሯል። ጹሙ አለ እንጂ ስጋ ብንበላ ወይም ስጋም ባይሆን ቅቤ ምናምን አንዳንድ ነገሮች ብንበላ ምን ችግር አለው የሚል ጥያቄ ነው። ይህ ግን ከመጽሐፍ ቅዱስ የተነሳ ትእዛዝ ነው እንጂ በኋላ ቤተክርስቲያን ያመጣቸው አይደለም። ነቢይ እግዚአብሔር ዳዊት ስጋዬ ቅቤን ከማጣት ከሳ ብሎ ተናግሯል። አንዱ በማስረጃችን እሱ ነው። ሁለተኛ፣ በባቢሎን የነበሩ ሰለስቱ ደቂቅ ሶስት ወጣቶች ካጎታቸው ከዳንኤል ጋር በናቡከደነጾር ቤተ መንግስት ውስጥ በነበሩበት ጊዜ በጾም ለመቆየት በወሰኑ ጊዜ ጥሬ እንበላለን ብለው የተከለከሉት ከሚታረደው ምግብ ነበረ። እንዲያውም ያ ከዚህ ጋር ብቻ የተያዘ አይደለም። በነገራችን ላይ የጾም ምግብ ከመለየት አንጻር አንዱ ማስረጃችን እሱ ነው። ሁለተኛው ግን በሌላ ስም፣ በሌላ አምላክ ስም የታረደ በጣዖት የተሰዋ አንበላም የምንልበትን ምክንያት አንዱ ማስረጃዎቻችን እነሱ ናቸው። ጥሬውን እንበላለን አሉ። ጥሬውም የባቢሎን ነው። ከእስራኤል ጥሬ ይዘው አልመጡም። ግን የተባረከ ስላልሆነ በእግዚአብሔር ስም የታረደ ስላልሆነ አንበላም ብለው ስጋውን ለይተው ተጸይፈዋል። ስለዚህ ንጉሥ ዳዊት የቅቤውን ሰለስቱ ደቂቅ ደግሞ የስጋውን ለይተው የጾም ወቅት ከስጋና ከቅቤ የምንከለከልበት መሆኑን ያስረዳናል ማለት ነው። የገና ጾም ጾመ ነቢያትን እስከ ስንት ሰዓት መጾም ይኖርብናል? ቀሲስ መንግስቱ የእናቴ ልጅ የአዋጅ ጾም በሰባት ይከፈላል። ጾመ ነቢያት ዘጠኝ ሰዓት አባቶቻችን የወሰኗትን ነገር እባካችሁ አታዛንፉ፣ እባካችሁ አታዛንፉ። ዘጠኝ ሰዓት። ጾመ ነቢያት የገና ጾም ይባላል። ዘጠኝ ሰዓት በገዳማት ያው አስራ ሁለት ሳን ጋድ ለጥምቀት ብቻ፣ ስጋው ደግሞ ለጥምቀት የምትቀበሉ አክፍላችሁ ነው። ሌሎቹ ዘጠኝ ሰዓት ቀጥሎ ነነዌ ጾም ለሦስት ቀን የምንጾማት፣ ዐሥራ አንድ ሰዓት ሕመም የሌለባችሁ ጤነኛ የሆናችሁ ማዕከላውያን ወይም ወጣንያን ካልሆኑ በስተቀር አብይ ጾም ኩዳዴ የጌታችን ጾም ይባላል። የመጀመሪያው ጾም ሰባቱ ዕለት አሥራ አንድ ሰዓት፣ በገዳማት አሥራ ሁለት ሰዓት። አርባ ኩዳዴ ዘጠኝ ሰዓት ህማማት እስከ ምሽቱ አንድ ሰዓት ከዋክብት ሲወጡ ገዳማት ያው ነው። ረቡዕና አርብ ጌታችን መድኃኒታችን የተሸጠበት ዘጠኝ ሰዓት። ጾመ ሐዋርያት የሰኔ ጾም ዘጠኝ ሰዓት ገዳማት እንዳለ ነው። ጾመ ፍልሰታ ዘጠኝ ሰዓት። ቃልዮትን ያሰማልን የተማርነውን የሰማነውን የምንተገብር ሰዎች የሚያደርገን። ወደ መጨረሻው ቪዲዮ ላሳልፋችሁ ጾም ታክቶትም ይወጣ ሰው አለ፣ ውስጥም ሆኖ የሚያጎረመርም አለ። የጾም ነገር በዛ እንደምታውቁት፣ በእኛ ቤተ ክርስቲያን ከዓመቱ ከግማሽ በላይ እንጾማለን። ወደ ስምንት ወር እንጾማለን። ምናልባት ስምንት ወር ስል እንደኔ ሰዎች ገለውና እንደኔ ያልደመርኩትም ነበር እንዳትሩ እና ጾምን ቁጥሩ ብዙ ነው። እሱ ላይ ክርክር የላትም ቤተ ክርስቲያን። ግን ጾምን የሥጋ ረሃብ ነው፣ የነፍስ ጥጋብ ስለዚህ ቤተ ክርስቲያን ያበዛችው ረሃብ ሳይሆን ምንድነው? ጥጋብ ነው። ይችም ቤተ ክርስቲያን ስለሰጠን ስሙ የተመሰገነ ነው። ቢናለቃቀስ፣ ብንንፈራፈር ታጾመናለች። ፈርታን ነው እንጂ፣ ምመናን እድሜ ልክ ምንጾም ደስ ይላታ። ምክንያቱም አሁን አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ አንድ ሰው አንድ ቤት ውስጥ ተቆልፎብህ ለጥቂት፣ ለአንድ ሳምንት ሳትበላ ሳጠጣ ቆይና ስትወጣ ትልቅ ሕንጻ ይሰጣል የሚባል ይስማማል አይስማም? ኧረ፣ እንኳን ሕንጻ ኮንዶሚኒየም ይሰጣል የሚባል ይስማማል አይስማማም? አንጀቱ እስኪጣበቅ ድረስ ምን ይላ ምን እያሰበ ሕንጻው፣ መንግስተ ሰማያት ለመውረስ ሰው እድሜውን ሙሉ ባይበላ ያዋጣዋል፣ ያዋጣዋል፣ ያዋጣዋል። ግን ቤተ ክርስቲያን ዕድሜ ልክ ጹሙ ብትለን እንደምናምጽ ስለምታውቅ እያረሳሳች አሁን ተፈታ ልክ ሕፃን ልጅ ጉረስና የመጨረሻ ትላለች። እንዲ እንደዚህም ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ውድ ኦርቶዶክሳውያን ስለ ጾመ ነቢያት ማወቅ ያለባችሁን አስቸኳይ ነገር ልንገራችሁ። እንግዲህ ብዙዎቻችሁ ስጠይቁኝ እንደነበረው ጾመ ነቢያት መቼ ነው የሚገባው እያላችሁ ስጠይቁኝ ነበር። ጾመ ነቢያት የሚገባው ሰኞ ነው በ15 ማለት ነው። ያ ማለት የፍስክ ምግቦች መብላት የሚቻለው ነገ እሁድ ብቻ ነው። ሰኞ ረዲ ጾሙ ይጀመራል ማለት ነው። እና የሁላችሁ ሁላችሁም ኦርቶዶክሳውያን የነቢያትን ጾም ሁላችሁም ጾሙ። ሁላችሁ የነቢያት ጾም የቄስ ጾም ነው ከሚል ተረት ወጣችሁ፣ ሁላችሁም ልትጾሙ ያስፈልጋል። አይው ሰይጣን ሰይጣን በተለያየ ነገር ይጎዳናል። በተለያየ ነገር የቄስ ጾም ነው እያለ እንዳን ጾም ያደርገናል። አይውላችሁ ኦርቶዶክሳውያን ራሳችሁን አታሞኙ፣ ራሳችሁን አታሞኙ። የቄስ ጾም የሚባል በፍጹም ከየት እንደመጣ የማይታወቅ ተረት ነገር አትስሙ። ጾመ ነቢያት ወይም የገና ጾም እንግዲህ በየዓመቱ ከኅዳር 15 ቀን ጀምሮ እስከ በዓለ ልደት ዋዜማ ድረስ የሚጾም ነው። ከሰባቱ አጽዋማት መካከልም አንደኛው ጾም ነው። እግዚአብሔር አምላክ ዓለምን ለማዳን ሲል የሰውን ስጋ ስለመልበሱ፣ ወደ ግብፅ ስለመሰደዱ፣ በባህረ ዮርዳኖስ ስለመጠመቁ፣ በትምህርቱ ብርሃንነት ጨለማውን ዓለም ስለማብራቱ ማብራቱ ለሰው ልጆች ድኅነት ልዩ ልዩ መከራን ስለመቀበሉ፣ ስለመስቀሉ፣ ስለሞቱ፣ ስለ ትንሣኤው ስለ እርገቱና ዳግም ምጽአቱ በየዘመናቱ የተነሱ ቅዱሳን ነቢያት በመንፈስ ቅዱስ ተቃኝተው ትንቢት ተናግረዋል። ትንቢቱ ደርሶ ተፈጽሞ ለመመልከትም በጾም በጸሎት ተወስነው አምላክ ሰው የሚሆንበትን ጊዜም በቀናት በሳምንታት በወራትና በዓመታት እያሰሉ ሲጠባበቁም ቆይተዋል። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩትን የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት ወይም የነቢያት ጾም እየተባለ ይጠራል። ለአዳም የተነገረው የድህነት ተስፋ ስለተፈጸመበት ጾመ አዳም የአዳም ጾምም ይባላል። ስለ እግዚአብሔር ሰው መሆን በስፋት ትምህርተ ወንጌል የሚሰጥበት ወቅት በመሆኑ ጾመ ስብከት ወይም የስብከት ጾም፣ የጾሙ መጨረሻ ወይም መፍቻ ባለ ልደት በመሆኑ ደግሞ ጾመ ልደት ወይም የልደት ጾም በመባልም ይታወቃል። እንደዚሁም ጾመ ሐዋርያት ይባላል። ቅዱሳን ሐዋርያት በዓለ ትንሣኤን አብይ ጾምን ጾመን እናከብረዋለን፣ በዓለ ልደትንስ ምን አድርገን እናከብረዋለን? በማለት ነቢያት የጾሙትን ከልደተ ክርስቶስ በፊት ያለውን ጾም ጾመዋልና። በተመሳሳይ መልኩ ይህ ጾም ጾመ ፊልጶስ ወይም የፊልጶስ ጾምም ተብሎ ይጠራል። ሐዋርያው ቅዱስ ፊልጶስ በአፍራቅያና አውራጃ ሁሉ እየተዘዋወረ በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስም ወንጌልን በማስተማር ድንቅ ድንቅ ተአምራትንም በማድረግ ብዙዎቹን ወደ አሚኖ እግዚአብሔር ሲመልስ ቆይቶ ትምህርቱን በማይቀበሉ አፍሪቂያ ሰዎች አማካኝነት በሰማዕትነትም አርፏል። ደቀ መዛሙርቱ ስጋውን ሊቀብሩ ሲሉም ስለተሰወረባቸው ሐዋርያውን ስጋ ይመለስላቸው ዘንድ ሱባ ይዘው በጾም በጸሎት ተወስነው በለመኑት ጊዜ እግዚአብሔር ለመናቸውን ተቀብለው በሶስተኛው ቀን መልሶላቸዋል። አስከሬኑን በክብር አሳርፈውታል። ደቀ መዛሙርቱ የሐዋርያውን ስጋ ካገኙ በኋላም እስከ ጌታችን ልደት ድረስ ጾመዋል። ስለዚህም ጾመ ነቢያት ጾመ ፊልጶስም እየተባለ ይጠራል። ከዚህ ሁሉ ጋርም ወልድ አምላክ ክርስቶስን በግብረ መንፈስ ቅዱስ እንደምጸንሰው እመቤታችን መቤታችን ቅዱስ ድንግል ማርያምን መልአኩ ቅዱስ ገብርኤል ካበሰራት በኋላ እመቤታችን ሰማይና ምድር የማይወስኑትን አምላክ ጸንሼ ምን ሰርቼ ወልደዋለው በማለት ጌታችን ከመወልዱ አስቀድማ ጾመዋለችና ይህ ጾም ጾመ ማርያምን በመባልም ይታወቃል። በአጠቃላይ በዚህ በገና ጾም ነቢያትም ሐዋርያትም ጾሞ በረከት አገኝተውበታል። እኛ ምእመናንም እንደነርሱ በረከትን እናገኝ ዘንድ ይህንን ጾም መጾም እንደሚገባን የቤተ ክርስቲያን አባቶች ስራ ሰርተውልናል። በዚህም መሰረት የነቢያት፣ የሐዋርያት፣ የጻድቃንና የሰማዕታት አምላክ ከመቤታችን ከቅዱስ ድንግል ማርያም ከመቤታችን ከቅዱስ ድንግል ማርያም ከቅዱሳን ነቢያት እና ሐዋርያት በረከት እንዲያሳተፈን መንግስቱን እንዲያወርሰን ሁላችንም በዚህ ጾም በጾም ነቢያት ወቅት በጾም በጽሎት ተወስነን እግዚአብሔርን እንድንማጸነው ይገባናል መልካም የገና ጾም መልካም ጾመ ነቢያትን ተመኘንላችሁ የዘንድሮ የገና ጾም ህዳር 15 ተጀምሮ ታህሳስ 29 ይፈጸማል ማለት ነው ታህሳስ 29 በዓለ ልደትን የምናከብርም ይሆናል ጾሙ ንስሐ የምንገባበት የተጣላ ነው የምንታረቅበት ሀገራችን ሰላም የምትሆንበት ጾም ያደርግልን አሜን